አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ ሚያዝያ የሚነበብ የሚጸለይ የእናታችን የብፅዕት ክርስቶስ ሠምራ ገድል ማንበብ እንጀምራለን። ልመናዋ፣ አማላጅነቷ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በአንድ ቀን በበዓለ ኤጲፋንያ ትርጓሜውም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተገለጠበት ወይም የጥምቀቱ በዓል ማለት ነው። ካህናት ይጠመቁ ዘንድ ወደ ወንዝ ወረዱ። በቅዱስ ወንጌል ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም እንዳለ ከሥጋ የተወለደ ሥጋ ከመንፈስም የተወለደ መንፈስ ነው ተብሎ ተነግሯልና፣ ስለዚህ በዚህ መሰረት ሥርዓተ ጥምቀትን የመንፈስ ቅዱስን ልጅነት ትቀበል ዘንድ እርሷም ለመጠመቅ ወደ ወንዝ ባህር ወረደች። በዚህ ጊዜ ሙሴና ኤልያስ፣ መጥምቆ ዮሐንስም ሆነው ጌታ ከተጠመቀበት የዮርዳኖስ ውሃ ይዘው ሰላም ላንቺ ይሁን አሏት። እርሷም እናንት ናችሁ አለቻቸው። ስማችንንስ እንነግርሻለን፣ ነገር ግን አስቀድመሽ ተጠመቂ አሏት። በዚህ ጊዜ ስማችሁን ሳላውቅ እንዴት አድርጌ አስቀድሜ ለመጠመቅ እችላለሁ? አለቻቸው። ከዚያም ከእነሱ መካከል አንዱ በመጀመሪያ የእኔ ስም ሙሴ ነው፣ ሁለተኛውም የእኔ ስም ኤልያስ ነው፣ ሶስተኛውም የእኔ ስም ዮሐንስ ነው ብለው ነገሯት። እንዲህም ባሏት ጊዜ ፈጽማ ተደሰተች። ከደስታዋን ብዛት የተነሳ በእነዚህ ቅዱሳን ከእግራቸው ስር ወደቀች። እነርሱም ፈጥነው በእጃቸው አነሷትና፣ ከእንግዲህ ተጠመቂ አሏት። እርሷም ከእንግዲህስ አጥምቆኝ አለቻቸው። በዚህ ጊዜ ሙሴ ቀኝ እጇን፣ ኤልያስም ግራ እጇን ይዘዋት፣ ዮሐንስ ወደ ባህሩ እንድትገባ አዘዛት። ወደ ባህሩን በገባች ጊዜ መጥምቀ መለኮት ቅዱስ ዮሐንስን በውስጡ የዮርዳኖስ ውሃ የሞላበት ጽዋ ይዞ አየችው። ውሃውንም በራሷ ላይ አፈሰሰው። በዚህ ጊዜ ሰውነቷን ብርሃን ከበባት፣ ወይም በሰውነቷ ብርሃን ሁሉ መላ። ከዚህም በኋላ እኒህ ቅዱሳን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ ጀምሮ እስካሁን ከአንቺ በስተቀር የዚህ አይነት ጥምቀት የጥምቀት ስርዓት የተፈጸመለት ማንም የለም አሏት። ከአንቺ በፊት ለነበረው ቅዱሳን ያልተደረገ ጸጋና ክብር ለአንቺ ተደርጎልሻል አሏት። እሷም ብዙ የሰዎች በዮርዳኖስ ውሃ ተጠምቀናል እያሉ ይናገራሉ። እንዴት እናንተ ከአንቺ በቀር የተጠመቀ የለም ትሉኛ? አላቸው አለቻቸው። በእርግጥ በዮርዳኖስ ውሃ ተጠምቀናል የሚሉሽ መንፈስ ቅዱስ እንደከፈላቸው ይጠመቃሉ፣ እንደ ክፍላቸው እንደ ከፈላቸው ይጠመቃሉ እንጂ ዮርዳኖስስ በማይመረመር በእግዚአብሔር ረቂቅ ስልጣን የታተመ ነው። ለአንቺ የተሰጠሽ ክብር ግን ታላቅና የተለየ ነው አሏት። ከዚህ በኋላ ሰውነቴን ከሚያሰቃያት ከዚህ ደዌ እግዚአብሔር ይፈውሰኝ ዘንድ ጸልዩልኝ ስትል ማለደቻቸው። በዚህ ጊዜ እሊህ ቅዱሳን በውኖ የሁሉ ጸጋ ክብር የተሰጠሽ በምን ምክንያት ይመስልሻል? በዚህ በሚፈታተነሽ ደዌ አይደለምን? መጽሐፍ እግዚአብሔር የወደደውን ይገስጻል ይላልና አሏት። ዳግመኛም ወርቅ በእሳት፣ ሰውም በህማምና በልዩ ልዩ ደዌና መከራ ይፈተናል። ነቢዩ ዳዊትም የጻድቃ እንደውያቸው የበዛ ህማማቸውም የከፋ ነው፣ ነገር ግን ተጋድሏቸውን ወደፊት ያፋጥናሉ እንጂ ወደኋላ አይሉም፣ መከራውንም አይሰቀቁም ብሎ ተናግሮ የለምን አሏት። እነዚህም ቅዱሳን ይህን መጽሐፍ ቃል እየጠቃቀሱ ባስረዷት ጊዜ እግዚአብሔር ጸጋ በዚህ አይነት የሚገኝ ከሆነስ ፍና ተጋርሎና ተጋርሎንም ከፍጻሜ ያደርስ ዝን እንዲያጸናኝ ጸልዩልኝ ለምኑልኝም አለቻቸው። እነዚህ ቅዱሳንም ከእንግዲህ ወደ መኖሪያችን ወይም ወደ በዓታችን እንሄዳለን፣ አሏት። እሷም ማደሪያችሁ ወይም መኖሪያችሁ ወዴት ነው? አለቻቸው። እነርሱም አብርሃም ይስሐቅና ያዕቆብ ካሉበት ደስ በምታሰኝ ቦታ በገነት ነው አሏት። ዳግመኛም ጥቂት የምንነግርሽ ነገር አለን አለን አሏት። እሷም ጌቶች የበሉ እስኪ ማንኛውንም ነገር ሳትሸሽጉ ንገሩኝ አለቻቸው። እነርሱም ከጥቂት ዘመን በኋላ ጓንጎት በምትባል ገዳም ውስጥ መምኔት ወይም የገዳሙ አስተዳዳሪ ትሆኛለሽ። የነገሥታትና የመኳንን ሴቶች ልጆችም ሁሉ ወደ አንቺ ይሰበሰባሉ፣ ከእግርሽም በታች ይሰግዳሉ ስፍር ቁጥር የሌላቸው ብዙ ሴቶች ከሩቅና ከቅርብ እየመጡ ከአንቺ ጋር ይቀመጣሉ አሏት። ይህንም ሁሉ በነገሯት ጊዜ ፈጽማ አደነገጠች። ከዚህም ተገቢ ባልሆነ ነገር ከፍ አደረጋችሁኝ። ከሰው ጋራም ከመኖር ይልቅ ሞት ይሻለኛል። ይህን ማለቴ ግን ሰውን ጠልቼ ሳይሆን ሰይጣን ከሰው ጋራ ይመጣልና ይመጣልና ነው። ስለዚህም ይህ ነገር በእኔ ዘንድ ከባድ ሸክምና ሐዘን ይሆንብኛል አለቻቸው። እነርሱም በተራራ ላይ ያለች መንደር ትሸሸግ ወይም ትሰወር ዘንድ አይቻላትም ተብሎ በወንጌል የተነገረውን አልሰማሽምን አሏት። ይህንንም ባሏት ጊዜ በብዙ መደነቅ ፈጽማ ዝም አለች። እሊህም ቅዱሳን ወደ መኖሪያቸው በሰላም ሄዱ፣ በታላቅ ክብርም ወደ ሰማይ ዐረጉ። እርሷም እንደ ልማዷ ብቻዋን በበዓቷ ቀረች። የእናታችን የቅድስት ክርስቶስ ሠምራ ልመናዋና አማላጅነቷ በሀገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያን ሁሉ ላይ ለዘላለሟ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድህይቱን አነስተኛ መባ እንደተቀበልክ ለሁል ጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማነ ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩም። ይህንን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ይጠብቀን በአይነ ስ- በአይነ ምህረቱም ይመልከትልን፣ እኛንም ከታዘዘ መቅሰፍት ይሰውረን። ለዘላለሙ አሜን። አቡነ ዘበሰማያት